ሰላም ሰላም የተሬቲካም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ቤዚክ ኮምፒውተር ስኪል እንጀምራለን ባልነው መሰረት ዛሬ የቤዚክ ኮምፒውተር ስልጠናን በአካል ለሚማሩት በአካል እንደገና ደግሞ በኦንላይን ለሚማሩት በዩቲዩብ ዛሬ ጀምረኗል። ዛሬ አክቹዋሊ ያሉትን ያሉትን ነገሮች በቤዚክ ኮምፒተር ስኪል ላይ ወይንም በዚህ በመሰረታዊ የኮምፒውተር ስልጠና ላይ ያሉትን ነገሮች እንቀጥላለን ማለት ነው። ይህኛው ኮርስ በጣም በትንሹ ፎር ቢግነርስ እና ኢንተርሚዲት የሆኑ ሰልጣኞችን ፍላጎታቸውን ያሟላል ብዬ ያዘጋጀሁት ኮርስ ነው። ኦቨርቪው ላይ በትንሹ ልናያቸው ወይንም ልናያቸው የምንሞከራቸው ቦታዎች አሉ። የምንሞክራቸው ቦታዎች አሉ። እነሱም አንደኛው ስ ኮምፒውተር ከሚለው ነው የምንጀምረው፣ ቢኮዝ አወር ቶፒክ ኢዝ ቤዚክ ኮምፒውተር ስኪልስ ከሆነ ድረስ ኮምፒውተር ምንድን ነው ከሚለው ደረጃ ነው የምንነሳው። ከዛ በኋላ ስለ ኮምፒውተር ምንነት ካወቅን በኋላ፣ ኮምፒውተር ምን እንደሆነ ከተነጋገርን በኋላ ወዴት ነው የምንሄደው? ወደ ኮምፒውተር ሃርድዌርና ሶፍትዌር። የኮምፒውተር ሃርድዌር እና ሶፍትዌር አለው። እነዚህ ሁለቱ ነገሮች አንድ ሆኖ ነው ኮምፒውተርን ፉል የሚያደርጉት እና። እነዚህ ሃርድዌር እና ሶፍትዌር የሚባሉት ኮምፒውተር ላይ ምንድን ናቸው የሚለውን ነገር እናያለን። በሁለተኛ ደረጃ ሶስተኛ ደረጃ ላይ የምናየው ታይፕስ ኦፍ ኮምፒውተርስ ነው የምናየው። የኮምፒውተር አይነቶች አሉ፣ የኮምፒውተር ታይፖች አሉ እና እነዚህን ታይፖች እናያቸዋለን። ታይፖቹን ካየን በኋላ ወዴት ነው የምንሄደው? ወደ ሃርድዌር ኮምፖኔንትስ ወደ ሃርድዌር ኮምፖኔንትስ የኮምፒውተር አንድ ኮምፒውተር ሃርድዌር ኮምፖኔንቶች አሉ። እነዚህ ሃርድዌር ኮምፖኔንቶች ምንድን ናቸው የምንለውን ነገሮች እናያለን። ደን አፍተር ወዴት ነው የምንሄደው? ሜን ፓርት ኦፍ ኮምፒውተር ኮምፒውተር ፓርት አለው የራሱ የሆነ ፓርት አለው። ደርሰን የምናያቸው እነዛን ፓርቶች እናያለን። እንደገና ደግሞ ሃርድዌር ኮምፖኔንቶች እንዳሉትም ሶፍትዌር ኮምፖነንቶች አሉ። እነዛን ሶፍትዌር ኮምፖነንቶችን እናያቸዋለን። ኮምፒውተር ሶፍትዌር ምንድን ነው? ከዛ ሶፍትዌር ምን እንደሆነ ካወቅን በኋላ ወረቦ ሶፍትዌር ኮምፖነንት ወይንም የሶፍትዌር ኮምፖነንቶችን እናያለን ደን አፍተር ምንድን ነው የምናየው ኮምፒውተር አክሴሰሪስ የኮምፒውተር አክሲሰሪዎች አሉ እና እነዚህ አክሲሰሪዎች ምንድን ናቸው ምን ምንን ያጠቃልላል ኮምፒውተር ምን ምንል ነው ለምሳሌ እነዚህ አክሲሰሪዎች የምንላቸው አክቹዋሊ ከኮምፒውተር ጋር ግንኙነት ያላቸው ነገሮች ኮምፒውተር ጋር ግንኙነት ያላቸው ነገሮች ምንድናቸው የምንለውን እናያለን ደን አፍተር እነዚህ ሁሉ ቤዚክ ኮምፒውተር ስኬልን እየተማሪን ያለ ነው ምናልባት ተማሪዎች ልንሆን እንችላለን ሰራተኞች ልንሆን እንችላለን በቃ በየትኛውም ፍልድ ላይ እየሰራንም ልንሆን እንችላለን። ወደፊትም ደግሞ በዚህ በኮምፒውተሩ ዓለም ወይም በቴክኖሎጂው ዓለም ልንቀላቀል መጀመሪያ ቤዚክሱ ላይ ያለን ሰዎች እንሆናለን እና ምንድን ነው የኮምፒውተር አገልግሎቱ ዋናው ጥቅሙ ምንድን ነው የሚለውን፣ ዩስ ኦፍ ኮምፒውተር ኢምፖርታንስ ኦፍ ኮምፒውተር እናያለን። ከዛ በኋላ እነዚህን ስለ ኮምፒውተር ኢንትሮዳክሽን ካየን በኋላ ወደየት ነው የምንሄደው? ክሬቲንግ ግድ ወርኪንግ ኢንቫሮንሜንትን ር ኮምፒውተር በኮምፒውተራችሁ ላይ እንዴት ትክክለኛ የሆነ ወርኪንግ ኢንቫሮንሜንትን ክሬት ታደርጋላችሁ። ምክንያቱም ኮምፒውተራችንን ካወቅን በኋላ የኮምፒውተራችን ኮምፖነንት ካወቅን በኋላ ኮምፒውተር አጠቃቀሙን ካወቅን በኋላ ወዴት ነው የምንሄደው በኮምፒውተራችን ምንድን ነው የምንሰራው የምንለውን ጥቅሙን ካየን በኋላ ወደ ስራው ነው የምንሄደው። እና ስራው ላይ ስንሄድ እንዴት አንድ ኮምፒውተራችንን ጉድ ወርኪንግ ኤንቫይሮንሜንት ላይ እንቀይራለን የምንለውን ነገር እናያለን። ዴን አፍተር የምናየው ምንድነው ቫሊዩ ኦፍ ባካፕ ቫሊዩ ኦፍ ባካፕ እናያለን። ምክንያቱም እዚህ ጋር ክሬቲንግ ጉድ ወርኪንግ ኢንቫይሮንሜንት የሚለው ላይ በምንደርስበት ጊዜ ለምሳሌ የና ሴትአፖች አጫጫን እናያለን። እዚህ ጋር ሶፍትዌሮችን አጫጫን እናያለን። ምን ምን ያስፈልገናል? ምን ያስፈልገን ምን በምን ቱል ምን እንጠቀማለን? ምን ጭነን ምን እንጠቀማለን የምንለው ነው። ነገሮች እናያለን። ግን ከዛ በኋላ እነዛን የጫናቸው ነገሮች የምንጠቀማቸው ነገሮችን ኮምፒውተር ማለት ሊጠፋ የሚችል ነገር ነው፣ ሊበላሽብን የሚችል ነገር ነው እና ያኔ ደግሞ ዳታችንን ወይንም ያስቀመጥነውን መረጃ ባካፕ እንዴት ማድረግ እንችላለን? ባካፕ የማድረግስ ጥቅም ምንድን ነው? ባካፕ ማለት የመረጃችንን ቢጠፋብን ኮምፒውተሩ ቢዘጋ ወይንም ኮምፒውተሩ ቢበላሽብን ያንን መረጃ እንዴት መልሰን እናገኛለን የምንለውን ነገር እናያለን። ሌላኛው ነገር ደግሞ ቫይረስ የሚባላለ ኮምፒውተር ላይ ይሄ የኮምፒውተር ቫይረስ የሚባለው ምንድን ነው? እንዴት ነው የሚመጣው? እንዴት ነው የምንከላከለው? እንዴት ነው በኮምፒውተራችን ላይ እንደ አጋጣሚ ደግሞ ቢታይብን ወይንም ፋይሎቻችንን ይበላብናል። ይህ ቫይረስ የምንለው ሪሰርቻችን ከሆነ ሪሰርቻችንን ሊያበላሽ ይችላል። ፕሮጀክት ብኖረን ፕሮጀክታችንን ሊያበላሽብን ይችላል። ምናልባት ብዙ መረጃ ያስቀምጥንበትን ሃርድ ዲስክ ሊያበላሽብን ይችላል። ወይንም ፉሊ ኮምፒውተራችንን ሁላ ሊያበላሽብን ይችላል እና እነዚህን ነገሮች እንዴት ልናስተካክል እንችላለን የምንለውን እና ሌሎችን ሀሳቦችን ሰፋ አድርገን በቤግነር እና በኢንተርሚዲየት ሌቨል ላላችሁ በሚገባ በሚያስረዳ ወይ የተዘጋጀላችሁ ስልጠና ነው። እና መጀመሪያ ምንጀምረው ጀምረው በምንድን ነው ዋሪስ ኮምፒውተር ነው? ኮምፒውተር ኢዝ አክቹዋሊ አን ኤሌክትሮኒክ ዲቫይስ ዛት ስቶርስ ሪትራይቭስ ን ፕሮሴስ ዳታ እንደ ካን ቢ ፕሮግራምድ ዊዝ ኢንስትራክሽንስ and they can exist in variety of sizes and configurations አሁን እዚህ ጋር ያለው ነገር በጣም ግልጽ የሆነ ነገር ነው። በማንኛውም ደረጃ ላላችሁ በቢግነር ሌቨል፣ በኢንተርሚዲየት ሌቨል ወይም በአድቫንስድ ሌቨል ላላችሁ ሰዎች በሚገባ ቋንቋ ነው። ኮምፒውተር ማለት ሌላ ምንም ነገር ሳይሆን ኤሌክትሮኒክ የሆነ ዲቫይስ ነው። የሆነ ኤሌክትሮኒክ የሆነ ዲቫይስ ነው። ኤሌክትሮኒክ ማሽን ነው። ምንድን ነው የሚያደርገው? ስቶር ያደርጋል መረጃዎችን ያስቀምጥልናል። ያስቀምጠልንን መረጃ ደግሞ በምንፈልግበት ጊዜ ሪትራይቭ ያደርግልናል፣ ወይንም ይሰጠናል፣ ይሰጠናል፣ ፕሮቫይድ ያደርግልናል። እንደገና ደግሞ ሌላ ጊዜ መረጃችንን በምናስገባበት ጊዜ መረጃዎቻችንን ፕሮሴስ ያደርጋል። መረጃዎቻችንን ፕሮሴስ ያደርጋል። ይህንን ምናልባት ወደፊት ስለ መረጃዎች ኢንፑት፣ አውትፑት እና ፕሮሴስ ለምሳሌ ያስገባነውን መረጃ እንዴት ኮምፒውተር ይቀበላል፣ እንዴት የተቀበለውን መረጃ ፕሮሴስ ያደርጋል፣ እንዴት ፕሮሴስ ካደረገ በኋላ ስቶር ያደርጋል፣ እንዴት ስቶር ካደረገ በኋላ ሪትራይቭ ያደርጋል ወይንም አውትፑት ይሰጠናል የምንለውን ስቴፕ ባይ ስቴፕ በምናይበት ጊዜ እናያለን እና ኮምፒውተር ዋናው ነገሩ ኤሌክትሮኒክ ዲቫይስ ነው። መረጃዎችን ስቶር ለማድረግ ስቶር ያደረገውን መረጃ ሪትራይቭ ለማድረግ እና እንደገና ደግሞ መረጃዎችን ፕሮሴስ ለማድረግ የምንጠቀምበት ማሽን ነው እና ካንቢ ፕሮግራም ኢንስትራክሽን ነው። ኮምፒውተር በኢንስትራክሽን ፕሮግራም የሆነ ነው። በፕሮግራም የሆነው ለምሳሌ አንድ ኮምፒውተር ለምሳሌ ስልካችን ኮምፒውተር ነው። ስልካችን ኮምፒውተር ነው። እንድደውል የምናደርግበት ቦታ መጀመሪያውኑ ነው። ኮምፒውተሩ ፕሮግራም እንደሆነዋል። ምን እንዲያደርግ እንዲደውል ማለት ነው። ስለዚህ ኮምፒተር ማለት ፕሮግራም እንደሆነ ኢንስትራክሽን ነው። ኢንስትራክሽን ማለት አክቹአሊ ኮምፒውተር ራሱ የሚሰራልን በኢንስትራክሽን ነው፣ ማለት እኛ በምናዘው ኮማንድ ነው። እኛን ተከትሎ ነው ኮምፒውተራችን በኦቶሜት የሚያደርገው ኢንተግሬት የሚያደርገው ከነገሮች ጋር እኛ ኢንስትራክት በምናደርግበት ወይ ነው፣ እና ኮምፒውተር ማለት ደግሞ ከሁለት ነገር ነው ኮምፖዝድ የሆነው ከሃርድዌር እና ከሶፍትዌር፣ ከምንዳስሰው ነገር እና በውስጥ ወደ እኛ ሪፍሌክት በምናደርገው ወይም በምንጠቀመው ነገር ማለት ነው። የምንጠቀመው በውስጥ እኛ መዳሰስ የማንችለው ማየት ብቻ የምንችለው ወይንም እኛ የምንፈልገውን ነገር በኢንስትራክሽን መሰረት ኦቶሜት የሚያደርግልን ምንድን ነው አውቶሜት የሚያደርግልን ሶፍትዌር ሲሆን ሃርድዌሩ ግን እኛ መዳሰስ የምንችለው ነገሮች ናቸው ኮምፖኔንቶቹ ላይ ስንደርስ ምንድን ነው ሶፍትዌር ምንድን ነው ሃርድዌር የሚለውን በግልጽ ለማየት እንሞክራለን ማለት ነው ኮምፒውተር ከነዚህ ሁለት ነገሮች ናቸው ኮምፖዝድ የሚሆነው ብለናል ከሃርድዌር እና ከሶፍትዌር ምንድን ነው ሃርድዌር ማለት ሃርድዌር ማለት እኛ ከወርዱ እንደምንረዳው ፊዚካል ኮምፖኔንት ኦፍ ዩር ኮምፒውተር ፊዚካል ኮምፖነንቱ ነው ላይኛው ፓርት ማለት ነው ኮምፒውተራችን ላይ የምናይበት ፓርት ነው ሃርድዌር ማለት ኮምፒውተራችን ላይ ለምሳሌ ሲስተም ዩኒታችንን እናያለን እንዴት ይሄ ሃርድዌር ነው ለምሳሌ ኮምፒውተራችን ላይ ሌላ ሞኒተር የምንዳስስበት ነገር የኮምፒውተራችን ስክሪንን እንዳስሳለን እናያለን እና ስለዚህ ኮምፒውተራችን ላይ የምናየው የምንዳስሰው በእጃችን ልንነካ የምንችለው ፓርት ሃርድዌር ፓርት ነው ለምሳሌ ዩር ኮምፒውተር ሲስተም ዩኒት የኮምፒውተር ማውዝ ማውዝ ማለት የኮምፒውተራችን ለምሳሌ ካርሰርን ለማንቀሳቀስ የምንጠቀማት ማውዝ ሃርድዌር ነች፣ እንነካታለን። ኪቦርድ ለመረጃ ለማስገባት የምንጠቀማት ኪቦርድ እንነካታለን። ኢትስ ሃርድዌር። እንደገና ደግሞ እስክሪናችን ለምሳሌ የምናየት ስክሪን ወይንም ሞኒተር ኢትስ ሃርድዌር። ኢትስ ሃርድዌር ደ ሶፍትዌር የምንለው ግን ሶፍትዌር የምንለው ግን ደ ኢንስትራክሽን ነው። ሶፍትዌር ማለት ምንድን ነው? ትዕዛዝ ነው። ለምሳሌ በውስጥ ለምሳሌ እናንተ ክሮም ካላችሁ ክሮምን መንካት አትችሉም። ማየት ብቻ ነው የምትችሉት፣ ወይንም ኢንስትራክሽን መስጠት ነው የሚችሉት። እነዚህ ኢንስትራክሽን ለመስጠት የምንጠቀምበት የኮምፒውተር ስራ ነው። የኮምፒውተር ስራ ምንድን ነው የሚባለው? ሶፍትዌር ነው። እነዚህ ለምሳሌ ሄልድ አይዘር ኦን ዩር ኮምፒውተር ሃርድ ዲስክ፣ ሲዲሮም DVD or diskette or floppy disk and, uh, it is loaded. That is copied from the disk into the computer RAM, random access memory, as and when required ማለት ነው እነዚህ ነገሮች ምናልባት በሲዲ ሮም ላይ፣ በዲቪዲ ላይ፣ በሃርድ ዲስክ ላይ እና በተለያዩ ኮምፒውተር መረጃዎችን ስቶር ለማድረግ በሚጠቀማቸው ቱሎች ሊጫኑ የሚችሉ እነዚህ ልነካቸው የማንችላቸው ግን ኢንስትራክሽኖችን ወይንም ትዛዞችን እየተቀበሉ እኛ የምንፈልገውን ነገር የሚሰራልን ነገር ነው ማለት ነው። ምን ሶፍትዌር፣ ሶፍትዌር። ኦኬ ሌትስ ፕሮሲድ። ዋት ኢስ ታይፕስ ኦፍ ኮምፒውተርስ። ሌላኛው ፓርት የኮምፒውተር ታይፖች ናቸው። ኮምፒውተሮች በተለያዩ ጀነሬሽኖች የተለያዩ ታይፖች አሉ። ኮምፒውተር ማለት አንድ አይደለም ብዙ አይነት ኮምፒውተር አለ። ግን እዚህ ጋር በዋናነት እና በልዩነት የሚታዩትን ሁለት ኮምፒውተሮችን እኒ ሚኒ እንደ ሜን ፍሬም ኮምፒውተርስ እነዚህ ሚኒ እና ሜን ፍሬም ኮምፒውተርስ የምንላቸው ቨሪ ፓወርፉል ናቸው። used by large organizations such as banks, to control the entire business operation እነዚህ ሚኒ እና ሜን ፍሬም ኮምፒውተር የምንላቸው በጣም ፓወርፉል የሆኑ በብዙ ኦርጋናይዜሽን በተለይ በትላልቅ ኦርጋናይዜሽኖች ላይክ እንደ ባንክ ያሉት መረጃዎቻቸውን ወይንም ኦፕሬሽኖቻቸውን ወይንም ስራዎቻቸውን ለመቆጣጠር የሚጠቀሙበት ኮምፒውተሮች ናቸው። ሚኒ እና ሜን ፍሬም ኮምፒውተር የምንላቸው ማለት ነው። ቬሪ ኤክስፔንሲቭ ናቸው፣ አክቹአሊ በጣም ውድ ናቸው። ግን ሌላኛው ኮምፒውተር ምንድን ነው? ፐርሰናል ኮምፒውተር የምንላቸው እያንዳንዳችን ለራሳችን ስራ የምንጠቀምበት ለምሳሌ ላፕቶፓችን ሊሆን ይችላል፣ ዴስክቶፓችን ሊሆን ይችላል። እነዚህ ኮምፒውተሮች ደግሞ እኛ ለራሳችን ለቀን ለቀን ለእለት ተእለት ስራዎቻችን ልንጠቀም የምንችልበት ለሪሰርቾቻችን፣ እንደገና ደግሞ ስራ የምንሰራ ከሆነም ለስራዎቻችን፣ ለጥናት ከሆነም ለጥናቶቻችን ልንጠቀም የምንችልበት ፐርሰናል ኮምፒውተርስ የሚባሉ አሉ። እነዚህ ፐርሰናል ኮምፒውተር ወይንም ፒሲስ የምንላቸው ላይክ ላፕቶፓችን ሊሆን ይችላል፣ ስልኮቻችን ሊሆን ይችላል፣ ዴስክቶፓችን ሊሆን ይችላል። ጀስት በጣም ማለት ቺፕ ናቸው። እንደገና ደግሞ ለመጠቀምም በጣም ቀላል ናቸው። እንደነ ሚኒ እና እንደነ ሜይን ፍሬም ኮምፒውተሮች ለትላልቅ ካምፓኒዎች አይደለም የምንጠቀመው ትላልቅ ስራዎችን ለመስራት ብቻ ሳይሆን እኛ ለምንፈልገው አገልግሎትም በቀላሉ ልናውልበት የምንችልበት ኮምፒውተሮች ናቸው ማለት ነው። ያዘሪ ሶፈን ዩዝድ ቱ ስታንድ አሎን ኮምፒውተር ሶሪ ኔትወርክ ሜቢ ኮኔክትድ ቱ ላርጅ ሜን ፍሬም ኮምፒውተርስ ዊዝን ዘ ቢግ ካምፓኒስ። ከነዚህ ከሜን ፍሬም እና ከሚኒ ኮምፒውተሮች ጋር ኢንተግሬትድ ሆኖ የሚሰራበት አንድ ኮምፒውተር አለ። በኔትወርክ ነው የሚሰራው አክቹአሊ። በኔትወርክ ነው የሚሰራው። ይሄ ኮምፒውተር ከና አክቹአሊ እዚህ ኮምፒውተሮች የሚጠቀሙት ትላልቅ የሆኑ ካምፓኒዎች ናቸው፣ ላይክ ባንኮች፣ ኢንሹራንስ ካምፓኒዎች፣ እንደገና ደግሞ በጣም ቴክኖሎጂ ካምፓኒዎች። እነዚህ ካምፓኒዎች በኔትወርክ ነው የሚጠቀሙት፣ በኔትወርክ ኮኔክት አድርገው ከሚኒ እና ሜይን ፍሬም ኮምፒውተር ጋር ኢንተግሬት አድርገው የሚጠቀሙበት አይነት ኮምፒውተር አለ። ይህኛው ኮምፒውተር ስታንዳሎን ኮምፒውተር ነው የሚባለው። ስታንዳሎን ኮምፒውተር ኦር ኔትወርክ ኮምፒውተር የሚባሉት ማለት ነው። በመቀጠል የምናየው በመቀጠል የምናየው ሃርድዌር ኮምፖነንትስ ሃርድዌር ኮምፖነንትስ እነዚህ ሃርድዌር ኮምፖኔንትስ ወይም እነዚህ ፊዚካል ኮምፖኔንትስ ናቸው። በሌላ ስም ፊዚካል ኮምፒውተር ኮምፖነንትስ ናቸው። በአይን ልናያቸው በእጅም ልንዳስሳቸው የምንችልባቸው የኮምፒውተር ኮምፖነንቶች ወይንም የኮምፒውተር ክፍሎች ማለት ነው። እነዚህ ሁለት ናቸው። አንደኛ ኢምፒዩት ዲቫይስ፣ ኢምፒዩት ዲቫይስ ወይንም መረጃዎችን ለማስገባት የምንጠቀምበት ዲቫይስ ማለት ነው። ሃውቱ ቴል ኢት ዋት ቱ ዱ ማለት ነው በሌላ ቋንቋ። ኢምፒዩት ዲቫይስን ኮምፒውተር ምን ብሎ ይጠቀማል? ሃውቱ ቴል ኢት ዋት ቱ ዱ፣ ምን እንደምታደርግ እንዴት ልንገር ማለት ነው። ኮምፒውተር የሚሰራልን ስራ ያልነውን ነገር ነው እኛ ስራ ያልነውን ነገር ነው። ለዛ ነው ለምሳሌ እናንተ ትክክለኛዋ ነገር ካስገባችሁት ኮምፒውተር ትክክለኛውን ነገር ሪትራይቭ ያደርጋል ወይም አውትፑት ያደርጋል። ትክክል ያልሆነውን ነገር ካስገባችሁት ደግሞ ትክክል ያልሆነውን ነገር አውትፑት ያደርጋል ማለት ነው። ለዛ ነው ጊጎ ጋርቤጅን ጋርቤጅ አውት፣ ጋርቤጅ የሆነ ነገር ብታስገቡ ጋርቤጅ የሆነ ነገር ነው የሚያወጣው። ጀስት ዩ ታወልድ ቱ ዋት ቱ ዱ ያንን ምን እንዲሰራ ያደረጋችሁት የነገራችሁትን ነገር ስለሚሰራ ማለት ነው። ለምሳሌ ኮምፒውተር ኪቦርድ እና ማውዝ አር ስታንዳርድ ወይ ቱ ኢንተራክት ዊት ኮምፒውተር። እኛ ከኮምፒውተራችን ጋር ያለ እነዚህ ነገሮች ልንግባባቸው አንችልም። ኪቦርድ እና መውዝ ማለት ነው። እነዚህ ኪቦርድ እና መውዝ፣ ኪቦርድ ማለት ጽፈን ለምሳሌ መረጃዎችን ኢንስትራክሽን የምንሰጠው ጽፈን ሊሆን ይችላል። ጽፈን በምንሰጥበት ጊዜ ኪቦርድ በጣም አስፈላጊ የሆነ ኢንፑት ዲቫይስ ነው። ኮምፒውተራችን ምን ማድረግ እንዳለበት ወይንም በኮምፒውተራችን ምን ለመስራት እንደፈለግንበት ለኮምፒውተራችን ኢንስትራክሽን ከምንሰጥበት ወይንም ኢንፑት ግብአት፣ ኢንፑት በሌላ አማርኛ ግብአት ነው። ግብአት የምንሰጥበት አንደኛ ወይ ነው። ሁለተኛው መውዝ ነው። መውዛችን ማለት በኮምፒውተራችን አክሰሰሪ ነው። ቨርቹዋሊ አክሰሰሪ ነው። በውጭኛው በኩል ፌሪፌሪያል ነው። በፌሪፌሪያል ሆኖም ግን ኮምፒውተራችንን በጣም ኮንትሮል የሚያደርግልን እንደገና ደግሞ ከኮምፒውተራችን ጋር ኢንተራክት የምናደርግ የምንገናኝበት ትልቅ የሆነ መንገድ ነው ማለት ነው። አዘር ዲቫይሲስ ኢንክሉድ ጆይስቲክስ ለምሳሌ ጌም ዞን ላይ የምትጠቀሙ ከሆነ ጌም ዞን ላይ ያሉት ስክሪኖች ኮምፒውተር ናቸው። ከነዚ ጋር የምንገናኘው ላይክ በጆስቲክ ሊሆን ይችላል። ጌም ፓድ ዩድ ፕራይመርሊ ፎር ጌምስ። እነዚህ ጌም ፓዶች ሊሆኑ ይችላሉ። እነዚ እነዚህ ነገሮች ምንድን ናቸው? አክቹዋሊ የኮምፒውተር ሃርድዌር ኮምፖኔንት ናቸው። እና ሌላኛው ነገር አውትፑት ዲቫይስ የምንላቸው፣ አውትፑት ዲቫይስ ማለት በኮምፒውተራችን ኢምፒዩት ወይንም ግብአት ሰጠን፣ ግብአት ከሰጠን በኋላ ምን እንጠብቃለን እኛ? ውጤት እንጠብቃለን። እነዚህን ውጤቶችንን የሚያሳይበት ፓርት ማለት ነው አውትፑት ዲቫይስ ማለት የግብአቶችን ውጤት የምንመለከትበት የግብአቶችን ውጤት የምንወስድበት በኩል ማለት ነው። ይሄ ደግሞ ግልጽ የሆነ ነው። በኮምፒውተራችን እንስትራክሽን በኪቦርዳችን ወይንም በመውዛችን ከሰጠን በኋላ ውጤቱ በምን እንደመጣ ነው የምንጠብቀው። በኮምፒውተሩ ስክሪን ነው የሚመጣው። በሌላ በኩል በየትም አይመጣም። በኮምፒውተራችን ስክሪን ነው። የኮምፒውተራችን ስክሪን አንደኛው የኮምፒውተር አውትፑት ዲቫይስ ነው ማለት ነው። ኮምፒውተሩ ግብአትን ውጤቱን የሚሰጠን ሞኒተር ነው ማለት ነው። አው ኮምፒውተር ሴንስ ኢንፎርሜሽን ባክ ቱዩ። እንደገና ለምሳሌ ኮምፒውተራችን ፕሪንተር፣ የኛ ኮምፒውተር ነው ፕሪንተር ለኛ ኮምፒውተር ነው ፕሪንተር ላይ ኪቦርድ ያለው በኪቦርድ ከሰጠን በኋላ ፕሪንተር አክቹዋሊ አውትፑት ዲቫይስ ነው፣ ምክንያቱም እኛ የሰጣነውን ትዕዛዝ ፕሪንት አርጎ ይሰጠናል። ፕሪንት አርጎ ይሰጠናል ማለት ነው። በቀጣይ ክፍል በሶፍትዌር ኮምፖኔንቶች እና እንደገና ደግሞ ቀጥሎ ያሉትን ኦቨርቪዎች ቅድም ባየነው መሰረት ያለውን ነገር እንቀጥላለን። ለቻናላችን አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ እንደገና ላይክ በማድረግ እንደገና ደግሞ እንደዚህ አይነት ቪዲዮዎች ሲሰሩ ሌሎች ፓርቶችም እንዲደርሱ የደውል ምልክትን በመጫን ቤተሰብ እንድትሆኑ በፍቅር አሳስባለው። ሰናይ